ሽቶ ሲሸት ያስጠላል እኮ። ያስጠላሉ ነገር ያስጠላል። ግ እንዴት ታርገልሻያንን እንዴት? መዳም እንዳትባልንብሽ እንዴት? የተፈጥሮ ጉዳይ ነው። እንዴት መደበቅ ቻልሽ? እኔ ዝም ብዬ የተነገረኝን ሁሉ ማምን ሰው አይደለሁም። ግራ ቀኝ ጠይቃለሁ። ጥያቄዎችን በትክክል ማመለሽ ከሆነ ምንም ላደርግልሽ አልችልም። የምጠይቅሽን ጥያቄዎች በትክክል ከመለስሽልኝ እኔ ቆንጽል አደርስልሻለሁ ጉዳዩ እኔ እየጠየኩሽ ጥያቄ ግዝና እኮ በጥያቄው ልክ ብቻ መልሽልኝ። ሲያቅለሸልሽሽ መዳም ፊት አቅለሽልሾሽ ያውቃሉ ወይ? መዳም ሜዲካል ወስዳ መኖሪያ ፍቃድ አላሰራችልሽም ወይ? መኖሪያ ፍቃድ ከተሰራልሽ፣ ሜዲካል ከወሰድሽ፣ እርግዝና በሜዲካል ጊዜ እንዴት አልታወቀም? ይህን ሁሉ አስረጅኝ። ከአስከበር ሜዲካሉ ሽንት አልተመረመር እዚህ መጥች ማለት ነው። ደም ብቻ ነው። ደሙም አክም ቤት አደ ቤት በደም ይታወቃል። በሽንት ብቻ አይደለም እርግዝና የሚታወቀው። በሽንት ብቻ ነው የሚታወቀው? ያን ሰው ሊንገርሽ ሊንገርሽ እሺ ሊንገርሽ ሐኪም ቤት አልወሰደችም። በደም ማለት ነው ሰውዬው ዶክተር ሆን ምን ይሁን አላውቅም፣ ቤት መጥቶ ነው ደም የወሰደ። ውጤቱ አልነገረችም። ከዛ ሶስት አራት ወር አምስት ወር ነው መሰለኝ፣ ቆይታ ደረቱ ለመርመር ወሰደች፣ ሐኪም ቤት ማለት ነው ኤክስ ዘበላ ምን ምን አ ወስደች በቃ ሌላ ነገር እንትን አላደረገች። ማግን ቤት አሁን እንደዚህ ደዚህ ጣንትን ብዬ አልተመረመርኩም። እርግዝና በደም በደም አይታወቅ የምትሉ ሰዎች ሂዱና ጎግልን ጠይቁት። ማታውቁ ከሆነ ዝም ብላችሁ ማታውቁትን ነገር አታውሩ። እሺ፣ እርግዝና በሽንት ብቻ ነው የሚታወቀው ብላችሁ የምታምኑ ከሆነ ይሄ እውቀታችሁ እዛ ድረስ ነው። ሂዱና ጎግል ላይ ሰርች አድርጎ እርግዝና በደም ይታወቃሉ ወይ ብላችሁ ጠይቁት ጎግልን። ኦኬ በቀላሉ እሺ። ሁለተኛ ነገር መዳም ውጤቱን አልነገረችኝም። ስቲ ኦልሬዲ ደምሽን ሲወስዱ ከምንም አይነት በሽታ ነፃነሽ ወይ እርግዝና አለ፣ ምንም ነገር ነው ቼክ የሚያደርጉት፣ በደም ከቤትም የሚወሰድ ደሙ ሃቱም ቤት ሄደሽም ደም ስጪ፣ የትም ስጪ፣ ላብራቶሪ ገብቶ ተመርምሮ ነው ውጤቱ የሚመጣው። ኦኬ እሺ። የዛኔ አልታወቀም አልሽ። ኤክስሬ ደግሞ ስቴጂ በትልቁ ነው የሚጻፈው። እርጉዝ የሆነ ሰው ኤክስሬ አይገባም ኤክስሬ ስለዚህ፣ እርጉዝ የሆናችሁ እንዳትገቡዋል ተባልሽ ኤክስሬ? እኔ ምን አውቃለሁ። እኔ ቋንቋ ምናምን አልችልም። እሷንም በቃ እንዲህ ከፍቱን ነው ወይ እሱ እንትን የሚዘሩ እንጂ እኔ እኮ ምንም አላውቅም። እሷ ነው ዳ እንዲህ ወደዚህ ወደዚህ ሲጠሩ በቃ እሷ ነው የምከተላት። እኔ ምን አውቃለሁ። እሺ ችግር የለውም። አንቺ ማርገዝሽን ያወቅሽው መቼ ነው? ስንት ወርሽ ላይ ነው? እኔ አራት ወር ሲሆን ነው ያወቅሽው ማለት ነው። በየወሩ ፔሪድ ታይ ነበር አታይ ነበር? ፍሬዶ ያኔ የምመጣው አይመጣም። በፊት ዛ መርፌ አለ በንትን ላይ ብዲሶ መርፌ አለ እና በቃ መቼ ነው የሚመጣ የፍሬድ ምናም ስል መርፌ ስላለ ነው ስላለቀ ነው ስል በሶስት ወር አለቀ በመርፌ ማለት ነው። ከዛ በኋላ በቃ እንደዚህ እያመመል ምን የሚሆነ በቃ ሆድ ውስጥም መንቀሳቀስ ጀመረ ማለት ነው። ለዛ ነው ያወቅሁት በአራት ወሮች። እርጉዝ መሆኑሽን እንዴት አወቅሽ? በምን አጋጣሚ ያወቅሽ? አይ ሆድ ውስጥ በቃ አለ ላይ መዘልዘል ጀመረ። አንዳንድ እንትን ይላል ይንቀሳቀሳል። በሆድ ሲንቀሳቀስ እጢ ሊሆን ይችላል፣ በሽታ ሊሆን ይችላል። ሶ እርግዝና መሆኑን እንዴት አወቅሽ? ሆድሽ ውስጥ ይንቀሳቀስ እኮ ፍሬ ቀረበኛ ከዚህ ከዚህ ጋር ከኢትዮጵያ እዚህ ፍሬ ስለተወጋው ፔሪድ በፍጹም ላይም ማለት ፔሪድ በፍጹም ማታይ ከሆነ ሆድሽ ውስጥ የሆነ ነገር ሲንቀሳቀስ እንዴት እርግዝና ነው አልሽ? ማርፌ ስወጋ በፊት ማርፌ አሁን ዲፎ ሶስት ወር ካለቀ በኋላ ነው የሚመጣ ፍሬዴ። አንዳንዴ ድሞ ዲፎ የተወጋ ሁለት ወር ምናምን ሲሆን ነው በ ይሄ ማርፌ ሲያልቅ ይመጣል እያልኩ ተስፋ እያልኩ በቃ ቀራብኝ። ለከ በቃ በ ቅሬት ነው ብዬ ተአመምኩነ ራሴ ማለት ነው ደሞ ከዛ ባልበት አሻገር እያመሜ ነው በጣም እያመሜ ነው። በቃ ምግብ ሽታ ምናምን በ ለዛ ነው እያወኩት። ምግብ ሽታ ምናምን መረበሽ የጀመረው ስንት ወርሽ ላይ ነው? ከዛ ከሶስት ወር በላይ ነው። በቃ ሽንኩርት ሽታ ምናምን በቃ ሴት ዩስ ሰራ በቃ በጣም ነው እንትን የሚያደርገው ሽታ በጣም ነው የሚያስጠላ። ከዛ በኋላ ነው ያወቁት። ማቅለሽለሽ ምናምን የጀመረሽ መቼ ነው? አሁን ከሶስት ወር በኋላ ማለት ነው። ከሶስት ወር በኋላ ነው የጀመረው ሁሉ ነገር። ያንቺ እርግዝና ከዓለም ተቃራኒ ነው። ማቅለሽለሽ ምናምን የሚጀምረው በጊዜ ነው። ከሶስት ወር በኋላ ያቆማል ማቅለሽለሽ ሽታ መደበር ምናምን ከሶስት ወሮች ነው። ማሬ ተደፍረሽ ከሆነ ንገሪን እርግጠኛ ነሽ ከባለቤትሽ ነው ያደረገሽ? እርግጠኛ እግዚአብሔር ነው። እሺ ጥሩ። እሺ ባለትዳር መሆንሽን መዳም ታውቃለች? አዎ ታውቃለች። መዳም ባለትዳር መሆንሽን ታውቃለች? አዎ፣ አንድ ልጅ አለኝ። ኢትዮጵያ ልጅ አለኝ። ስለዚህ ባለትዳር መሆንሽን ካወቀች ምን አስፈራሽ? ወዲያው እርጉዝ መሆንሽን እንዳወቅሽ ለምን አልነገርሻትም ለመዳም? ምን ያስፈራል? ከኢትዮጵያ ከባልሽ ነው እርግዘሽ የመጣሽው። አራት ወርሽ ላይ እርግዝናሽን አወቅሽ። መዳም ጋር በመጣሽ በአራት ወር ሶ መዳም፣ እኔ ፔሬዴ መድኃኒት እወስድ ስለነበር ኢትዮጵያ የእርግዝና መከላከያ ከነ ሉፕሽ ነው ያረገሽው። እንደተቀበረ ነው ሉፕ። አሁንም አለ ክንድሽ ውስጥ አይደለም? እሱ አይደለም። የሶስት ወሩ ነው አ፣ የሶስት ወር መርፌ። ኦኬ ለመዳም እኔ የሶስት ወር መርፌ ወጋ ስለነበረ ፔሬዴ የተዛባ ስለነበረ አራት ወር ሙሉ ፔሬድ ስላላየሁኝ እርግዝና እንደሆነ አላወኩም። አሁን አራት የአራት ወር እርጉዝ ነኝ ብለሽ ምን ምን ምን የሚያስፈራ ነገር አለ? ንጹህ ሰው ነሽ፣ ባለትዳር ነሽ ተባልሽ፣ ላይ ረገዝሽው ሱ። ለምን ቀጥታ ለመዳም አራት ወርሽ ላይ እርጉዝ ነኝ ብለሽ አልነገርሻትም? ቢሮት መልስሽ ከቡ ሴትያ የሆነ እንትን አይምሮ ልክ አይደላት ምን ደግሞ ለነገር እኔም ደሞ ብዙ ቆንቃ አልችልም እንዴት በየለለ ያውልሽ አሁን አንቺ ስምንት ወሮች ነው መዳም ቤት እርግዝናሽ ስምንት ወሩ ነው ለመዳም ቤት አሁን እንዳወቅሽ ወዲያው እንዳወቅሽ ለምን አልተናገርሽም ሀገርሽ ኮን አርግዝሽ ምጣሽ ሸኝ ብዬ ለመንኩ ሸኝ ብዬ እያመመ ሸኝ ብዬ ጠየኳት ከዚህ ለእነሱ ማሰብ እኮ ነው። ገንዘብ አውጥታ እኮ ያመጣችሽ፣ ካለ በለዚያ ደሞዝሽን አጠራቅመሽ ሰጥተሽ ነው ነፃ ሸኘኝ ማለት የምትችይው እንጂ ሴትዮዋ ሁለት ዓመት ልትሰሪላት ገንዘብ አውጥታ ነው ያመጣችሽ። ስለዚህ አርግዘሽ መምጣቱ ያንቺ ጥፋት ስለሆነ የጥፋትሽን ዋጋ ገንዘቧን ሰጥተሽ ነው በሰላም የምትሸኙው። ሴትዮዋ ሙኮ ያለችሽ ገንዘቤን እስካላመጣሽ ድረስ ከዚህ ቤት አትወጪም። ትክክል እኮ ናት ሴትዮዋ። እንደመጣሽ አዲስ እንዳለሽ እርግዝናሽን እንዳወቅሽ ባወቅሽ ሰዓት ማሳወቅ ነው ከአንቺ የሚጠበቀው። እስካሁን ደብቀሽ ስትቆይ ሴትዮ ከባሏ ነው የሚመስላት። ቋንቋ አትችልም የምትሉ ሰዎች ደላላ ማናገር ነገ ሌላም ሰው እንዲደግመው ትፈልጋላችሁ። ስህተትን ማባበል አያስፈልግም። ስህተት በስህተት አይታረምም። አንድ ሰው እርጉዝነቱን ባወቀ ሰዓት ለመዳም የማሳወቅ ግዴታ አለበት። ንጹ ሰው ከሆነ ከባሏ ካልሆነ ያረገሰው ንጹ ሰው ከሆነ ቀጥታ መዳምን ጠጥቶ መዳም አያም ፕሬግናንት ምታመጣውን ታምጣ። ቢሮ ነው የምትመልሳት። ሌላ ምን ታረጋታለች? ቢሮ ብሯን እንዲመልስላት ለቢሮ ነው የምትመልሳት። ሸፍኖ ማቆየት ሌባ ነው የሚደባብቀው። ስምንት ወር እስኪሆንሽ ድረስ ለምን ትጠብቂያለሽ? ለምን ወዲያው አትናገሪ? ወዲያው የተናገሩት ነገር በትኩስነቱ ወዲያው መፍትሄ ይፈለግለታል። አሁን መዳም ባለትዳር መሆንሽ አለች። ስለዚህ አሁን ያለው መፍትሄ የስምንት ወር ደሞዝሽ የት አለ? ስምንት ወር እሷ ቤት የሰራሽበት ደሞዝ አምስት ወር ተቀብያለሁ፣ ሶስት ወር አያሷጋን አልተቀበልኩ። እሺ የታሊያ አምስት ወሩ ደሞዝ አይተበል ይቻለሁ እርጉዝ መሆንሽን ችግር ላይ መሆንሽን ያውቅሽ ለምላክሽ በአራት ወርሽ ነው እርግዝናሽ ነው ያውቅሽ የአምስት ወር ደሞዝሽን ለምላክሽ ችግርሽን በምልትፈቺ ነው የላክሽ። አሁን የአምስት እንግሊዝ እሺ፣ ባልሽ ነው ስፓንሽ የተቀበለውን የአምስት ወር ደሞዝ መልሶ ይላካው። መዳም ጋ ካለው የሶስት ወር ደሞዝ ሚበቃ ከሆነ ለመዳም ዳ በዛ ኮታፍ ነው ወደ ሀገር ቤት ትሸኛለሽ። የትኬትሽን ከሆነ እኛ እናግዛለን። የትኬት ብቻ እኛ እናግዛለን። ለባልሽ የላክሽለትን የአምስት ወር ደመወዝ መልሶ የላከው ገንዘብ እጁ ላይ ካለ ጨምሮ የላከውና የገንዘብ እርዳታ አይደለም ስላልሽ ነው፣ ንገሪኝ።

ትን ብድር ወስጄ ነው መጣው። እዚህ ስመጣ ማለት ብድር ቀስ ተብሎ ይከፈላል። ዋና አንቺ በጤና አካልሽ ሳይጎዳ አንቺ በሰላም መግባት ተመዳድሮም ተመዳድሩም ትኬትም ይላክ ብሩ ባልሽን፣ አንቺ በሰላም እንድትገቢ አይደል የምትፈልጊው? መዳምሽ ነው ያናግራታለሁ። ቆንጽላ አናግራለሁ። ቤይሩት ያለውን ቆንጽላ አናግራለሁ። መዳምሽ ነው ያናግራታል። መዳምሽ ለአንቺ ያወጣችሁ ገንዘብ ተመልሶላት በሰላም ወደ አገር ቤት ትሸኛለሽ። ብሩን ደግሞ ባለቤትሽ ይላክሽ። አምስት ወር ደግሞ ከሄዳው ከፍሎ ከሆነ ከሌላ ሰው ይበደርና እና ከዘመድ አዝማድ ይሰብስብ እና ብሩን ይላክልሽ። ገባሽ? ብሩን ይላክ ኒ ቆንጽላ እና ግሬ ለመዳምሽ ገንዘቡ ተከፍሎ አትላካል። እርጉዝ መሆንሽን ያውቃል አይደል ባለሽ? እሱ ያውቃል። አዎ፣ በቃ እርጉዝ መሆንሽን እያወቀ ለምን አላለሽም? ወዲያው እንዳረገዝሽ በአራት ወርሽ አልነገርሽውም? እሱ በዚህ ታይም በእኔ ጋር ተጣልቶ ነበር እና በቃ እንዴት ነው ይሄ ነገር ማታቂ ሲጀመር ይሄ ወልደሽ እንትን ጣዩ እና እኔ አላቅም። እኔ ብር ፈልጌ ነው እኔ ስንት እዛ እንትን ወስጄ የላኩሽ እንደዚህ እንደዚህ ትያለሽ ምናምን ብለው በቃ እንትን። እኔ ራሴ ማጥፋት ብቻ ነው ያጽብኩት። ለዛ ነው እንደው ለሴት የሚያንገድ ሁሉ እሱ ከሱ አፍም እንትን ነገር ደስ የሚል ነገር አልወጣልም ማለት ነው። እንዴት ነው መርፌ እየተጠቀበሽ እንደዚህ እንደዚህ ምን ሆና ማለት ይላል። ከዛ በኋላ እኔ አይዞሽ ፈጣሪ ያለ አንቺ፣ ዋናው በሰላም ሀገርሽ ግቢ፣ ቤተሰቦችሽ ጋር ግቢ። እሱማ ይፈልግ ከሆነ እሱ ለገንዘብ ብቻ ከሆነ የሚፈልግሽ ሰርተሽ በጉልበትሽ ብር እንድትልኪለት ብቻ ከሆነ የሚፈልገው ይሄን ካወቅሽ ለአንቺ ትልቅ ትምህርት ነው። በሰላም ሀገርሽ ግቢ። እኔ ቁንጽ ላናገርልሽ አለው፣ መዳምሽን አናገርልሽ አለው። መዳም የምትጠይቀውን ባልሽንም ግን ማናገር እንፈልጋለን። እሺ እንዴት እንደዚህ ይላል? ከሰው አይደለም፣ እንደ እሱ የተፈጠረው እሱ አይደል እንዲያስረግዞ አረብ ሀገር የላከሽ ልቱ ጦሪው አይደል እንደ የመጣሽው አረብ ሀገር አንቺ እንዴት እንደዚህ ይላል? እናት የለው አለ ታዲያ? ከሴት ተፈጥሮ እናት እያለችው ለምንድን ነው እንዲሚልሽ? ራሱ አስረግዞ ልኮ እኔ እንጃ። ቆፍጠን በይ እባክሽ፣ እንዴ ከሆነ በኋላ ምንድን ነው አለቃቀስ? ችግር በለቅሶ አይፈታም። ችግር እያለቀስኩ አደለም አደለም። ብትጮህም ሴትዮዋ ይገባታል? ገንዘቧን ፎጭ አርጋ ነው ያመጣችሽ። ሁሌ እነሱ ላይ ነው የምትፈርዱት እናንተ። ጥፋታችሁን አምናችሁ ጥፋታችሁን ማስተካከል ስለማትፈልጉ፣ ጥፋት በጥፋት አይታረምም። አዎ አጥፍተሻል። ልጆቹ አላስተኛም። ለዛ በእንትን ትጮሃለች ዬ ነው እየፈራሁ ያለው። ፖርሽን ስጭኝና ከዛ እኔ ቁንጽላ አስተላልፍልሽ አለው። ከዛ ባልሽ ብር ተበድሮ ኬትን ብሎ ባፍንጫው ያምጣና ይናክ። የትኬትሽን እኛ እናግዛለን። መዳም ጋር ያለው የሶስት ወር ደመወዝና ባልሽ የተላከለትን የአምስት ወር ደ